አገራችን በቅርብ ዓመታት ያጋጠሟትን ከባድ የህልውና ፈተናዎች በህዝቦቿ የአንድነት ክንድ በጽናት ተሻግራ የዛሬ የራሷን እድል የመወሰን ብቃቷን እያስመሰከረች ትገኛለች። ይህ የኢትዮጵያ ጉዞ በምኞት ላይ ተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያየው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ግድቡ የብርሃን ምንጭ ከመሆኑ ባሻገር ባንድነት ስንቆም የውጭ ድጋፍ ሳንጠብቅ ታላላቅ አገራዊ ስራዎችን ማከናወን እንደምንችል ያረጋገጥንበት የሉዓላዊነታችን ማህተም ነው። በተመሳሳይ የአረንጓዴ አሻራ መርሃ ግብራችን በቢሊዮኖች የሚቆጠሩ ችግኞችን በመትከል የሀገራችንን ገጽታ ከመቀየሩም በላይ ለዓለም የአየር ንብረት ለውጥ መፍትሄ በማበርከት ኢትዮጵያ በአረንጓዴ ኢኮኖሚ ከፊት ሆና የመምራት ሚና ያረጋገጠችበት ሌላኛው የክብራችን ማሳያ ሲሆን፣ ይህም ዓለም አቀፍ ከበሬታና ሞገስ